ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸውን። ወታደር ጋር ሲደርስ ግን በምን እንደሚጠይቅህ ታውቀዋለህ፣ በምን እንደሚያናግርህ ታውቀዋለህ። አይነጋ መስሏት እንደተባለው ነው። የማይደርስ መስሏቸው ነው። ይሄ መንግስት ድሮም ድሮ ነው። አሁን የአይኤምኤፍን ስትራክቸራል አጀስትመንት ከወሰደ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፋ ግብር ጨምሯል በኮሪዶር እያለ በተለያየ መልኩ ኢትዮጵያ ውስጥ እንደ ጃዋር መሐመድ ተጽዕኖ ፈጣሪ ወጣት አልነበረም። ብዙ ኃላፊነት ነበረበት። ትግሉን በመምራት ሂደትም ከሌሎች ኢትዮጵያውያንና ከራሳቸው ከኢህአዴግ ለውጥ ፈላጊ አመራሮች ጋር እጅግ ስኬታማ ስራ ሰርቷል። ነገር ግን ለውጡ ከመጣ በኋላ ብዙ ስህተቶችን ፈጽሟል። በእርግጥ እጅግ ጥሩ ነገሮችን መስራቱን መካድም ከራስ ጋር ያጣላል። ስህተቶቹ ከወጣትነት ስሜት ከችኩልነትና ከልምድ ማነስ የመጡ እንጂ እሱን የሚጠሉ ሰዎች እንደሚሉት ለሀገሩ ቀናይ ካለመሆንና ከኩይ ባህሪ የመጡ አይደሉም። እንዲህ እያሉ ሽንጣቸውን ገትረው የሚከራከሩለት ብዙ ሰዎች ያሉት ሰው ነው ጃዋር መሐመድ። ኦቦሌሶ ይሉታል ወዳጆቹ። አያቶላ ላይ እያሉ ይቀጽሉለታል ነቃፊዎቹ። ሲያወራ የሚተቹት ዝም ሲል የሚጠረጥሩትም ብዙዎች ናቸው። እንዲህ ከባድ የፖለቲካ ትከሻን የታደለው ጃዋር ጊዜ ያልፋል ብሎ ባንደበቱ እንደተናገረው ጊዜ ያልፎበት እስር ቤት ከገባ በኋላ የተለየ ማንነትን፣ ቁጥብ ስብናን ገንዘብ ማድረጉ ለብዙዎች እንቆቅልሽ ነበረ። ጃዋር የፖለቲካ ፓርቲ አባል ሲሆን ልካ ለመሆኑ የተሰማቸውም ቀላል አልነበሩም። ምክንያቱም የፓርቲ አባል ስትሆን ወደድክም ጠላህም እያንዳንዱን ነገር የፓርቲህን ጥቅምና ጉዳት እያሰላህ ነው የምታደርገው። ጃዋር ግን የህዝብ ድምፅ ነበረ የፓርቲ አባል ሲሆን ሁሉንም አካል በነጻነት የመደገፍና የመቃወም ነጻነቱን አጥቷል እያሉ ይብሰለሰላሉ። በወቅቱ የሰሚውን ጆሮ በእንግዳ ድምፅ የሞላ ክስተት የነበረ ቢሆንም ጃዋር ግን የአማራ ትግል ገዶት የብሔርተኝነቱም ስሜት ተጋብቶበት አመክኒዎችን ሲደረድር የተሰማበት ጊዜም ነበረ። የአማራ ብሔርተኝነት ግልጽ በሆነና በጣም ፓወርፉል በሆነ መልኩ ለምንድን ነው በ2016 ማለትም ባለፈው ጁላይ ለምንድን ነው እንዴት እዛ ላይ መድረስ ቻለ? የሚለውን አይ ቲንክ በተወሰነ ደረጃ ማየት አስፈላጊ ይመስለኛል። እንደ አመለካከት የአማራ ብሔርተኝነት ኤክስተርናል እና ኢንተርናል ትሬት የውጭ ኃይልን እና የውስጥ ኃይልን ለመቃወም እንደወጣ ነው የሚታየኝ። በውጭ ያለው እንደሚታወቀው የህወሀት አገዛዝ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ሁሉ ይጨቁናል። ልክ የኦሮሞን እንደሚጨቁ ነው የአማራውን ደግሞ በብዙ አይነት ፕሮፓጋንዳ በስፋት ለመሸፋፈን ካልሆነ በስተቀር ባለፉት 25 ዓመታት መጠነሰፊ የሆነ የፕሮፓጋንዳ ጦርነት በአማራው ህዝብ ላይ ሲደረግ ነበር። ከዛ ባለፈ ደግሞ በተጨባጭም ስናየው በአማራ ክልልም ያሉ አማራዎችን ሆኑ ከአማራ ክልል በስፋት ብዙ አማራ አለ እንደምታውቀው፣ ሌላ ክልል ያሉ የታርጌትድ ሆነው ጥቃት ሲደርሱበት ስለነበረ፣ አንዱ በህዋት ላይ አመፅ ነው ኮርስ የተነሳበት ጉዳይ የወልቃይት ጉዳይ አሰባሳቢ ሆኖ ይነሳ የወልቃይት ጉዳይ በጣም አግሬሲቭ የሆነ በአማራነት እና በአማራ ይዞታ ላይ የተነጣጠረ ግልጹ የሆነ ይሁን እንጂ ሌሎች አካባቢዎች ላይ በአማራነት እና በአማራ ህዝብ ላይ የሚደረገውን ጭቆና የመቃወም ብሔረተኝነት እንደሆነ ነው የምናየው። በሌላ ወገን ግን ኢንተርናል ሪቮልትም ነው፣ በአማራ ልሂቃን ላይም የተደረገ አመፅ እንደሆነ ነው የማየው። በሁለት የአማራ ልሂቃን ላይ አንደኛው በአንድነት ስም የአማራን ህዝብ ጭቆና የአማራ ህዝብ ጭቆና እንደ አማራነት እንዳይወጣና የአማራ ህዝብ በራሱ ተደራጅቶ በራሱ ድምፅ እንዳይናገር እንደዛ ከተናገረ ደግሞ የተለያዩ አጀንዳዎችን ያፋልሳል ተብሎ ስለታሰበ የአማራነትን ጥያቄ የሚያፍን እራሱንም እንደ አማራ የሚያይ ልሂቅ አለ፣ አንድ ያለ። ሁለተኛ ደግሞ ብአዴን የሚባል በአማራ ህዝብ ህዝብ ተደራጅቶ በኢህአዴግ ውስጥ የሚሳተፍ ግን የአማራን ህዝብና ጥቅም ለማስከበር ያልቻለ ኃይል አለ። በዚህ በሁለቱም ላይ ሪቮልት እንደተደረገ ነው ማናየው እና ቢያንስ ከ2007 2008 ጀምሮ ይሄን ነገር በቅርብ ስከታተለ ነበረ። በክልሉ ሜዲያ አንዳንድ ሪሰርቾችን አይቼ ነበረ ለእኔ ሰርፕራይዚንግ አልነበርም። ምክንያቱም የታመቀ ቁጭት ነበረበት። በዚህ መልኩ ነው ገንፍሎ የወጣው። ጊዜ እንዳአሁኑ ሳያሽቆለቆለበት የተደማጭነት ፀሐይ እንደ ዛሬ ሳትጠልቅበት የተጽዕኖ መፍጠር ጉልበት ሳይደክምበት በፊት ጃዋር መሐመድ ማለት ኢትዮጵያ ውስጥ ሁለት መንግስት አለ፣ አንዱ የዶክተር ዐቢይ ሌላው የቄሮ ነው ብሎ ምንም ያልሆነ ሰው ነው። እንዲያ እያስፈራራ እንዲያ እየፎከረ ፖለቲካውን የሚሰራ በእግር ኳሰኞች አገላለጽ የፖለቲከኛው አብዶኛ ነበረ። ከዚህ በተቃራኒ ደግሞ የዛሬን ያደርገውና የአዲስ አበባ ጉዳይ ደምስሩ ድረስ ገብቶ ያስጨንቀው የነበረውን እስክንድርን እንዲህ ሲያሞግስም ይሰማል። እስክንድር ያቋቋመው ሕገወጥ ነው የሚል ማ ሀሳብ የለኝም። የታወቀ የሰላማዊ ትግል ታክቲክ ነው። ዩንቱ ሊማይዝ ፎርስ ዛት ዳዘን ብሊቭ ሪፕሬዘንት ስ ቪውስ። እስክንድር እውነት ለመናገር ሀሳቡን አልቀበለውም እኔ ከምቆምለት ዓላማ ተንጸራሪ ነው። ግን የኢትዮጵያን ፖለቲካ ሼክ ካደረጉት ውስጥ ፕራክቲካል ከሆኑ እሱ ብቻ፣ ሌሎቹ ወሬኞች ናቸው። እውነቴን ነው የምልህ። አንቀጥቅጧቸዋል። እዛ አጀንዳ ቀርጾላቸዋል። እውነተኛ ሁሉንም ሰ ኢ ፕሌይድ ዘም ዌል ፊንፊኔን ለመያዝ ለቄሮ ጥሪ ማድረግ ብቻ በቂ ነው የሚል ደፋር፣ የሐጫሉን አስክሬን አቅጣጫ ያስቀየረ ወሳኝ ከጃዋር ሌላ ማን ነበረ? ይሄው ራሱ ጃዋር እንዳሻው የሚናገረው ፈርቶ የሚደነግጥበት ነጠላ ምክንያት የሌለው ጃዋር ብትሰድቡኝስ መብታቸው አይደለም እንዴ? ብሎ ለእርሱ ጠንካራ ንግግሮች ትይዩ መስመር ያበጀ ብልጣብልጥ ነው። ጃዋር ድንጋይ በጨበጡ ወጣቶች ግፊት የመጣውን ለውጥ የሚንከባከብበት ጊዜ ነበረው። መሳሪያችንን ወልውለን መትረየሳችንን ደግነን የምናመጣው ለውጥ የለንም ያገኘናትን ነፃነት እናጣ እንደሁ እንጂ እያለ ታጣቂዎችን የባብል የነበረበት አክቲቪስትም መንግስትም ሆኖ ይተውን የነበረበት ጊዜም ነበረው። ፊንፊኔ የኦሮሞ እምብርት፣ የትግላችን ማዕከል፣ የሰበሩንን የሰበርንባት ከተማ እያሉ ሲያንቆለጳጵሷት ለሚውሉ ሰዎች ባንዲራ ያዥመሪያቸው ጃዋር ነበረ። ውሃዋን ዘግተን ቆሻሻዋን ከልክለን መውጫ መግቢያዋን አፈነን በእጃችን ልናደርጋት እንችላለን ለሚሉ ዘራፍ ባዮችም ጃዋር መንገድ የሚያሳይ አለቃቸው ነበረ። ጊዜ ሳይመች ሲቀር ግን ጃዋር ፊንፊኔን የሁሉም ኢትዮጵያዊ አድርጎ ለመሳል ድፍረት የሚያጣ ግለሰብ አልነበረም። እንዲህ ብለህ ነበር ብሎ የሚጠይቅ አሁን ግን እንዲህ ያልክ ብሎ የሚተች ተገዳዳሪ የሌለው በኦሮሞ ፖለቲካ ላይ ሊነቀንቁት የማይችል የተረጋገጠ ባለተጽዕኖ ስለነበረ የአንደበቱን እንቅፋት እየቆጠረ የሚኮረኩም ባላንጣ አልነበረበትም። እናም ፊንፊኔ ኬኛ ባለበት አንደበቱ አዲስ አበባ የሁላችን ከተማ እያለ ይቀኝበታል። ይህ አለበቃ ብሎት ፋኖ በመንግስት ተከድቷል እያለ ይናገር የነበረበትም ጊዜ ነበረው ጀዋር መሐመድ የፌዴራል መንግስትና እና የትግራይ የትግራይ ክልላይ መንግስት ውይይት ሲጀምሩ ድርድር ደረጃም ባይገቡ ውይይቶችን የተቅሷቁም ሌሎች ድርድሮችን ሲጀምሩ ለጦርነቱ ላይ የተጋበዘው የአማራ ልሂቅ የአማራ ወጣት እዚህ ውስጥ አልተጋበዝኩም፣ ቀርቻለሁ፣ ተከድቻለሁ የሚል ስሜት በወጣቱ ብቻ ሳይሆን ከላይ እስከታች በመንግስት መዋቅርም ሆነ በሌላው ያለ ውስጥ እንደገባ በግልጽ ይታያል ብሔረተኝነት በተለይ ደግሞ ሴንስ ኦፍ ቢትሪያል ተከዳሁ ብሎ የሚያስብ ከሆነ ተገልያለሁ ብሎ የሚያስብ መከዳት እና መገለል ስሜት ውስጥ ከገባ በጣም አደገኛ ነው እየሆነ የሚሄደው ስለዚህ በጥንቃቄ መያዝ ያስፈልጋል ኦፍኮርስ በአንድ ሀገር ውስጥ ከመንግስት ውጭ ሌላ የተደራጀ የታጠቀ ኃይል መኖር የለበትም፣ የሚለው አርግመንት ሁሉም ቦታ ይቀርባል። ግን መጀመሪያውም ራሱ ይሄ ነገር መደረግ አልነበረበትም። ይሄ ከተደረገ በኋላ ደግሞ ትናንትና ህይወቱን እንዲገብር በፈለገው ሚፊት ታስታውሳላችሁ፣ ሁሉም በያለበት ጠንተነስ እና ያገኘው መሳሪያ ታጠቅ ሲባል የነበረበትን ሆል በሰደን ተነስታ ወደ ሰላም ስሰላም ስትነግረው እና ፍታ ስትለው በተለይ ደግሞ የድርድሩን ይዘት በድርድሩ ውስጥ ተሳታፊ ሳታደርገው በደንብ ሳትገልጽለት በምታደርግበት ሁኔታ አደጋ አለው። ስለዚህ አይ ቲንክ እንደኔ እንደኔ ሾርት ተርም ማሰብ አስፈላጊ አይደለም። በፌደራል መንግስት አቅምና በክልሉ መንግስት አቅም ተረባርቦ ማስፈታት ይቻል ይሆናል። ጠመንጃን ማስፈታት ይቻል ይሆናል። ትልቁ ችግር የጠመንጃ ጉዳይ ይመስለኛል፣ አርማመንት አይደለም። ኢከን ዲስ አርም ለማወፍ ወፐንስ ዲስ አርሚ ን ማይንድ ሞስ ኢምፖርታንት ሚሊታራይዜሽኑ ማይንድ ተፈጥሯል፣ ጦረኝነት ተፈጥሯል። ይህንን ጦረኝነት አይምሮ መቀየር የሚቻለው በሀይል አይደለም ይህን የጥቁረኝነት አይምሮ መቀየር የሚቻለው ኢንጌጅ ማድረግ ከዚህ ሁሉ ውጣ ውረድ በኋላ ነው እንግዲህ። ጃዋር መሐመድ ሰሞነኛ ትኩሳት ከሆነው የሐኪሞች ጉዳይ ጀርባ ራሱን ያገኘው። የኢትዮጵያ ሐኪሞች ከፊል የሥራ ማቆም አድማ አድርገው ለመንግሥት ራስ ምታት በሆኑበት በዚህ ወቅት ልክ እንደ ታየ ደንዳ ሁሉ ጃዋርም ጉዳዩን የራሱ አድርጎ በማስጮህ ላይ ይገኛል። በዚህ የሥራውም ብዙ ሐኪሞች ሲያመሰግኑት፣ ቀላል የማይባሉ ደግሞ ተወት አድርገን ሲሉት ይሰማሉ። ነገሩ ከፍ ብሎ ደግሞ አርሲ ላይ ሐውልትና ቁምልህ እስከ ማለት የደረሰ የአድናቆት ወጀብ ህዝብ ማጋጥሞታል። የእርሱ ምላሽ ግን በፍጹም የሚል ነበረ። አርሲ ላይ ሐውልት እናቁምላ ላልከው ወዳጄ እኔ ሐውልት አልፈልግም፣ ለሐውልት አልታገልኩም። በሕይወት እያለሁም ለሙገሳ አልታገልኩም፣ ሙገሳ አልፈልግም። ስሞትም መረሳት ነው የምፈልገው። ለሐውልት ብዬ ሀገርና ሕዝብ ሲዋረድ፣ ሀገርና ሕዝብ ሲፈርስ ለሀውልት ብዬ ከኒ ማጅን በልጅነቴ እኮ በአስራ ሁለት ዓመቴ የጀመርኩት ትግል እኔ ከተወለድኩባት ድሙ ጋር ድሙ ጋር እኔ ከተወለድኩባትና እኔ ካደግኩባት በኑሮ ሁኔታ፣ በሰላም በልማት የተሻለች እንድትወለድ የሚቀጥለው ትውልድ ነው የታገልኩት። እንዳደግኩባት ቀበሌ ማለት ነው ለእኔ ክብር ከእኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው። ይህም በማደርገው ትግል ሐውልት አታቁሙልኝ ከፈለጋችሁ በቁሜ ልቃጠር እንጂ ለሐውልትና ለስም ብዬ በህዝብ ላይ የሚደረግ ከፍት አብራችሁ ብሰሩ ይሻላል አለ። ሞከርን እኮ ያልሞከረ ማን አለ? ማን ነው ከነሱ ጋር ከዐቢይ ጋር ለመስራት ሞክሮ ሳይዋረብ የወጣ? ማን ያለው አሁን እያለ ያለ ነው። ይሄ ኢትስ አ ኩዌስቲን ኦፍ ዲግኒቲ፣ ለህዝቡ ይሄ ህዝብ እየጠየቀ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከእስር ቤት ከወጣሁ፣ ድሮ እንኳን አፍሪካ አላውቅም። ከእስር ቤት ከወጣሁ ብዙ የአፍሪካ ሀገሮች ናቸው ያለው ኢትዮጵያ በብዙ ሀብት እንደውድ የሆነች ብዙ ሀብት ያላት ሀገር ነች። ፈጽሞ ፈጽሞ መራብ ያለበት እንዴት ነው? ኢትዮጵያ ውስጥ ዶክተር የሚራበው ይህን ጃዋር፣ ከሰሞኑ ከሐኪሞች ጀርባ አልጠፋ ብሎ የጀመረውን ጨዋታ ያልወደዱለት ሰዎች ታዲያ ትችቶችን ያቀርቡበታል። ከትችቶቹ መካከል አንዱ እንዲህ ይነበባል። እነ ጃዋር መሐመድ ከዓመታት በፊት አዲስ አበባ ቆሻሻዋን ኦሮሞ ላይ ጣለች በሚል ስሜታዊ የብሔር ተቃውሞ ፈጠሩ። በዚህም ከ1997 ጀምሮ በይፋም በስውርም ሲካሄድ የቆየውን ሕዝባዊ ንቅናቄ ለመቀላቀል ቻሉ። የብሔር ትርክቱን አጡዘው አዲስ አበባ ሲደርሱ ኢትዮጵያዊ ሕዝባዊ አንድነትና አብሮነት እና አብይ አህመድን አቅፎ ደግፎ አራት ኪሎን ብር ሊያስቀምጡ ጠበቃቸው። ዛሬ ይህን መሰል የብሔር ትርክት የትም ሊያደርሳቸው እንደማይችል በቅጡ ስለተረዱት ልክ እንደ ሰሞኑ ያለ የሕክምና ባለሙያዎች የደሞዝ ጥያቄ ድሮ ቢሆን የኦሮሞ ሐኪሞች ጥያቄ እያሉ ነበር የሚያደነቁሩን እና እሱን ይዘው ሀገራዊ ቅቡልነት ለማግኘት ላይታች ይላሉ። ይህ ትችት በቀጥታ የሚመለከታቸው ሁለት ሰዎች ካሉ ጀዋርና ታዬ ናቸው። ጀዋር ግን ይግረማችሁ ብሎ ነገሩን ከሐኪሞች ጥያቄ ወደ ቤተ መንግስቱ ይሸጥ መፈክር ከፍ አድርጎታል። እነዚህ ፕሮጀክቶች ይሸጡ ያልኩበት ሁለት ምክንያት አለ። አንዱ በቢሊዮን በቢሊዮን ዶላሮች ነው የወጣበት። እዚህ እነዚህ ፕሮጀክቶች እነዚህ ፕሮጀክቶች መሸጥ በቢሊዮን ዶላር ወደ ኢኮኖሚው ገባ ማለት ማስታገ ችግሮችን አሁን ያሉትን ችግሮች ለማስታገስ ይረዳል። ሁለተኛ ሲምቦሊክ ቫሊዩ አለው የሀገር ንብረት የሀገር ገንዘብ ልማታዊ ለሆነ የስራ እድል ለሚፈጥር ሀብት ለሚፈጥር ፕሮጀክት መዋል አለበት፣ ለቅንጡና ዋጋ ቢስ ብልጭ ልጭ መውጣት የለበትም የሚለው የፖለቲካችን መርህ መሆን መቻል አለበት። ይሄን እንደ መቀጣጫ እንደ አስተማሪ መቀጣጫ መጠቀም መቻል አለበት። አይሪሜም አይሪሜም ፌር የቤተ መንግስቱ ይቁም አይደለም እያልኩ ያለሁት፣ ቤተ መንግስቱ ይሸጥ፣ ቤተ መንግስቱ ጨረታ ወጥቶ ጥሩ ዲዛይን ነው ያለው። ባይጨር ውስጥም አብዛኛው ነገር ሰርተውታል። ሆቴል ይሁን ኢንተርናሽናል ሆቴሎች ተወዳድረው ይግዙት፣ የተረፈውን ይጨርሱት። ከዛ የሚገኘው ገንዘብ አሁን ፕሬሲንግ ለሆነው አሁን አስቸኳይ ለሆኑ የሰራተኛው ጥያቄ መልስ ይሁኑ። ሪዞርቶቹ በጨረታ በግልጽ ጨረታ፣ ወይ ሀገር ውስጥ ወይ ውጭ ሀገር ያሉ ባላጦች ተወዳድረው ይስሯቸው። ልስን እንዴ ህዝባችን ለህዝባችን ብዙ ነገር ከህዝባችን ተደብቆ ያለው ወዳጅ። እነኚህ ሪዞርቶች በዶላር ነው የተሰሩት፣ እንግዳ የላቸውም። አንድ ባልደረባይ ከትንሽ ጊዜ በኋላ በፊት ሄዶ ነበር እዚህ ጨበራ ነው መሰለኝ፣ እዚህ ምን እዛ ሀሌላ ነው ሀሌላ የሚባለው መሰለኝ። ሄደው ማናጀሮችን ሲጠይቃቸው በአንድ ወርስ የመጀመሪያው እንግዳ ነህ አንተ ያሉት፣ ዌስት ኦፍ ፓብሊክ ፋይናንስ። እኔ እንዲህ አይነት ነገር አይቼ አላውቅም። እንዲህ አይነት በህዝብ ንብረት እንዲህ ሲባለቅ አሁን ነበር ሲነት የአይነቱ ጀዋር የጠፋ የመሰላቸው ብዙ ሰዎች ናቸው። በጠፋበት የቀረ ዳግመኛ የማይመለስ የውሃ ሽታ አድርገው የቆጠሩት ሰዎች ስለ ጀዋር እንዲህ ብለው ነበረ። ከዚህ በፊት ጀዋር መሐመድን በርካታ ህዝብ እስከ ቅራኔው ድረስ ካንተ ጋር ነን፣ የእኛ ጀግና፣ እንከተልሃለን፣ በርታለን ይለው ነበረ። ጀዋር መሐመድ ከመንግስት በላይ አቅም ያለው ስለመሰለው ኑሮውን ለማቅለል መገበሩና ተስፋ ማድረጉ ነበር እንጂ የጀዋርን መንገድ ወዶና ፈቅዶለት እንደ ዘላለማዊ ጀግና ቆጥሮት አልነበረም። በየቀኑ በሚታዩና በሚሰሙ ሸለላዎችና ቀረርቶች ከዛም ባለፈ የመንግስት ሥራ ማስተጓጎሎች ጀዋር መሐመድ ሁለተኛው ሳይሆን አንተማ አንደኛው መንግስት ነህ ብሎ ሰገደለት። ጃዋርም ህዝቡ ከልቡ የደገፈውና ከኦሮሚያ አልፈው ንጉሠ ነገሥት ዘኢትዮጵያ ያለው መስሎት ተሸወደ። ጃዋር ማምድ ራሱን አራት ኪሎ እየጠበቀ ድንገት ቃሊቴ የተገኘው ተሸውዶ እንጂ ቃሊቴ ምርጫው ስለነበር አይደለም። በቃሊቴ እስር ቤት ከአንድ ዓመት በላይ ይቅርና አንድ ቀን እንኳን መቆየት እንደሚችል ግምገማ ቢኖረው ኖሮ ጃዋር መሐመድ እምቡር እምቡር ሳይል ክብሩን ጠብቆ በልኩ እያሰበ በጥንቃቄ ራመድ ነበረ። ንጉሠ ነገሥታችን ጃዋር መሐመድ ሆይ ይለው በነበረው ህዝብ አራት ኪሎ መግባቱ ቢቀር የቃሊቲ በር ቢዘጋ እንኳ ቃሊቲ በአራቱም ማዕዘን ተከቦ ማረሚያ ቤቱ ተሰባብሮ እንደሚወጣ እንጂ ዛሬ ደግሞ እነማንም መተው ጠይቁኝ ይሆን ብሎ ጠያቂ ቆጠራ ላይ የሚሰማራ የሰው ረሃብ እንደሚያጋጥመው ግምገማ ቢኖረው የሚከተለው መንገድ ሌላ ነበረ። መታሰሩን ተጠራጥረው ከሆነ በሚል የምግብ አድማ ላይ ነኝ ብሎ ቢያስነግርም ከጥቂት ከንፈር መጣጮች ውጭ እንዳሰበው ሊሆንለት የሞከረ የለም። ከታሰረማ ብሎ ሕዝቤ ምኑን መንግስት ሆነው በሚመስል መልኩ መንግስት የሆነውን ተከትሎ መደበኛ ኑሮውን ቀጠለ። ንጉሰ ነገስት ዘኦሮሚያ መሆኑ ተረጋግጦለታል የተባለው ጃዋር በቃሊቲ ማረሚያ ቤት ተወሰነ። በአንድ ወቅት ቃለምልልሱ ላይ ከቃሊቲ ለመውጣት በደረቁ ምን ያህል ዱዓ ላይ እንደከረመ ይጸልዩለት የነበሩ ሰዎችን ከማመስገን ጀምሮ በመፈታቱ እሳ ስለት የሰመረ ብሎ ምስጋና ለማቅረብ መካ ድረስ ለመሄዱ የተናገረው ብዙ ነገሮችን ይነግረናል። ባልጠበቀው ሁኔታ ውስጥ ጃዋር እንዴት እንደተገኘ ያሳለፈውንም ጊዜና የነበረበት ሁኔታም ፍንትዋ አድርጎ ይገልጣል። ከንግዲህም ጃዋር እንደ መጀመሪያው አይሆንም ብቻ ሳይሆን በብዙ ነገሮች ከትናንቱ በተቃራኒ ሊቆም የሚችልባቸው ነገሮች ሊፈጠርም ይችላል። አሁን ላይ ብዙ ነገሮችም ገብተውታል። ያላየውን ነገር ሁሉም አይቷል። የጠበቃቸውና የሆኑ ነገሮችንም ለይቷል። ከዚህ በፊት መንግስት ማለት እንደሱ በሁለት እግር የሚራመድ በተወሰኑ ጠባቂዎች የሚንቀሳቀሰው በግለሰብ ደረጃ ያለው ዐቢይ አሕመድ ብቻ ለመሆኑን በገቢር ትርጓሜ ስላረጋገጠ በተለመደው መንገድ የትከሻ መለካካቱ ነገር ፈጽሞ ሊደግሞ የሚችል ጉዳይ አይሆንም። እንዲህ ነበረ ጊዜ በጣሉ ጃዋር ላይ የተቀኙበት ጃዋር ከአሁን በኋላ እንደ እባብ አፈር ልሶ መነሳት አይችልም ብለው የዘበቱበት ሰዎች ለምስክርነት የተፉት መራቃቸው ሳይደርቅ ግን እነሆ ቤተ መንግሥቱ ይሸጥ በሚል አዲስ መፈክር ብቅ ብሎ ትከሻ መለካካቱን ጀምሯል።